ተፈጥሮ የቸረችንንና አባቶቻችን ያወረሱንን ባህል፣ ታሪክ፣ ቅርስና ጀግንነት ይበልጥ አስጊጠን ለቀጣዩ ትውልድ ለማሸጋገር በምናደርገው ጉዞ ሁሉም ተሳታፊ እንዲሆን ሲሉ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ጥሪ አቀረቡ። ከንቲባው በጎንደር ከተማ የተጀመሩ የልማት ስራዎችን መደገፍ ለሚፈልጉሉ ጥሪ ማድረጋቸውንም ገልጸዋል። አንዷ አለመናን ተጨማሪ አለው። ጤና ይስጥልኝ እንኳን ደህና መጡ ክቡራን ተመልካቾቻችን የጎንደር ከንቲባ አቶ ቻላቸው ዳኘው ጋር ቆይታ እናደርጋለን ጊዜዎትን ስለሰጡን እናመሰግናለን ጎንደር ትላንት በችግር ውስጥ አልፋ ዛሬ ላይ ምን ትመስላለች ጎንደር እንግዲህ በርካታ ወርቃማ ዘመናትን አሳልፋለች ከዛ በኋላ ደግሞ ችግር ገጥሟት በልማቷ ልክ በነበራት አበርክቶ ልክ ያልተገኘች ከተማ ነች። በተለይ ያለፉት ስልሳ ሰባ ዓመታት ደግሞ ጨራሽ ወደ ኋላ የሄደች ከተማ ሁና ቆይታለች። ኢትዮጵያን ባለች ነው ብዙ መከራ ያሳለፈችውና እንዳትለማም ሆኖ የቆየው ኢትዮጵያን አገሬን አንድነተን ባለች ነውና እንግዲህ አሁን ኢትዮጵያ የሚል መንግሥት ስላለ። ልማቷም እሱን በሚያካክስ መልኩ ለመስራት ከፍተኛ ዝግጅት ላይ ነን። የማይሰሩ ግን በንግግር ብቻ በመድረክ የምናነሳቸው ጉዳዮች ከህዝብ ጋር ላይ ተው ኑረዋል። የማይፈጸሙ ተግባራት በተለይ እኛ አካባቢ ደግሞ ቃል አክባሪ ነው፣ ካፍህ የወጣችውን ይጠብቃልና አሁን ቃል የተገቡት ስራዎች እየተሰሩ እያየ ስለሆነ ራሱ ነው የሚጠብቀው። የእኛ ከተማ አሁን 24 ሰዓት ነው ኮሪደር የምንሰራው። የመጀመሪያው ዙር የኮሪደር ልማት ይፋ ከሆነ በኋላ የተለያዩ እንቅስቃሴዎች አሁን ጎንደር ላይ መጥተዋል። እነዚህ የኮሪደር ልማት እንቅስቃሴዎች ላይ ህዝቡ ያለው መልከታ ምንድን ነው? ክቡር ከንቲባ። መልካም እንግዲህ ህዝቡ የኮሪደር ልማት ላይ ያለው እይታ በጣም ትልቅ ነው። እንግዲህ ከአዲስ አበባ ተጀምሮ ወደ ሌሎች ከተሞች ሲሰፋ ጎንደርም አንዷ የዚህ ፕሮጀክት ሀሳብ ተጠቃሚ ሆናለች። እንዳልኩ ገለጥለጥ ያደረግነው ብዙ ነው። ህዝቡም አየ፣ ተመለከተ። በጣም ልማት ናፍቆት የኖረውና ስናፈርሱ ሊጎበኝ ነበረ። ለምቶ ብቻ ሳይሆን ሲፈርስ ከሩቅ ቦታ አይተው መጥተው እያዩ ይሄዱ ነበርና ህዝቡ ነው እያበረታታን ያለነው። ገንዘብ ያዋጣል፣ ማዕድ ያጋራል ለሰራተኞች። ያልቻሉት ደግሞ የቀን እንስራ ብለው ለሁለት ሳምንት ለሶስት ሳምንት ገብተው የሚሰሩ አሉ። የሰፈር አብሮ አደግ ማህበራት ላይ አብረውን መጥተው ማለት ነው። እና በጣም ከፍተኛ ለውጥ እና የመግባባት ደረጃችን ከፍ ያለበት ነው። ባህል ቀይሯል። የስራ ባህላችን ተቀይሯል። ሌሊት ነው የምንሰራ። እንዲሁም አብዛኛውን ሰው ተመችቶታል። የሌሊቱ ፀሐዩ ምናም በቃ ይህን ነው የምንፈልገው የሚል አንዳንዱ በዓላት ወቅት አሁን እኛ ጋር የለም ምንቆጥረው ቀን ዛሬ አንሰራው የምንለው ቀን የለንም። ህዝቡ ደግፎት ነው እየሰራን፣ እያየን ነው እንትን ሚለውና በጣም ጥሩ ድጋፍ ነው ያለ፣ ለእኛ ጉልበት እንሆናል ህዝባችን። በአሁኑ ሰዓት እንግዲህ ጎንደርን ሞሽራት ፕሮግራም የፊታችን ሰኞ አዘጋጅታችኋል። የዚህ ፕሮግራም አላማ ምንድን ነው? በዚህ ፕሮግራምስ ምን ይጠበቃል? እንግዲህ ጎንደር ገና ስትገባ ታሪኳን የኋላዋን ሰምተህ ዛሬዋን ልታይ ስትመጣ በትላንት ነዋ ልክ አታገኛትም ጎንደርና ብዙ ሰው የሚበሳጭበት ነው። ለምንድን ነው ሚለን ነበርና አሁን ገጽታውን ከኤርፖርት ጀምሮ ያለውን እንስራ ብለን ያን የማስተሳሰር ስራ እየሰራን ነው። እንሞሽራት ስንል እንግዲህ ጎንደር የሁላችንም፣ መላው ኢትዮጵያውያን ከተማ ነች። የሁሉም እጅ ያረፈበት ነው። ኢትዮጵያውያን ዋና ከተማ በመሆን ከ250 ዓመት በላይ የቆየ ከተማ ነውና የሁሉም እጅ ያለበት ነው። ስትሰራም በሁላችን ነው። አሁንም ስናድሳት ስንሞሽራት በሁላችንም ነው የሚሆነው፣ እና በዛ መልኩ መላ ኢትዮጵያውያን ነው ጥሪ ያደረግ ነው። ቀጣይ ያሉትን ፕሮጀክቶች በፍጥነትና በጥራት ለመፈጸም የሚያስችል አንዳንድ የገንዘብ እጥረቶችን እሱን ይሞላልናል። ከዛ ውጭ አብሮነታችን በኢትዮጵያውያን ልማት ውስጥ በጎንደር ውስጥ ኦሮሞ ሲኖር፣ በኦሮሞው ልማት ትግሬው ሲኖር፣ ይሄ ነው አንዱ የመተሳሰሪያችን መንገድ ብለን ነው የምናስበው ሁሉም ነው አሁን ያላቸው ፍላጎት። ሁሉም ቦታ ላይ በጣም እጅግ በጣም ደስ የሚያሰኝ የአንድነታችን፣ የትስስራችን የአንዱ ጉዳይ የኔም ነው የሚለው ማሳያ አድርገን ነው የምንጠቀመው። ነገ ለእኛም ሌላ ነገ ባሕር ዳርም ሲጠራ አርባ ምንጭም ሲጠራ አብረን መሰለፋችን ማሳያ አድርገን መተሳሰሪያችን አድርገን ነው የምንወስደው። ከዛም በተጨማሪ ደግሞ ያለን የገንዘብ እጥረት እንሸፍናለን ብለን ነው ያለው። እሱን እንግዲህ ሚያዝያ ሀያ ሰኞ ቀን ከቀኑ 11 ሰዓት ጀምሮ ፕሮግራማችን ላይቭን በእናንተ የሚተላለፍ ነው። በዛ መልኩ የፕሌጅ እናደርጋለን፣ ሀብት የማሰባሰብ ስራ የምንሰራ ነው የሚሆነው ማለት ነው። ጎንደር ከተማ ከንቲባ አቶ ቻላቸው ዳኘው ለሰጡን ጊዜ እጅግ አመሰግናለሁ።